ሰበር ዜና፣ ሕዝቡ ለእርስ በርስ ጦርነት ማንኛውንም አይነት ትብብር እንዲነፍግ ተጠየቀ። በዜናችን የምንመለከተው ጉዳይ ይሆናል። በሌላኛው ሰበር መረጃችን ከምርጫ በፊት ሀገራዊ ምክክር እንዲቀድም የሚጠቁም ፍኖተ ካርታ ተዘጋጀ። ሰላም ጤና ይስጥልኝ የቻናል የቤተሰቦች፣ ቀደም ሲል ያስደመጥኳችሁን ሁለት ሰበር መረጃዎች ዘርዝራችሁን የማስደምጣችሁ ይሆናል። እስከ መጨረሻ አብራችሁን ቆዩ። በአገሪቱ የተለያዩ ክፍሎች ውስጥ የሚገኝ ህዝብ ጦርነት አያስፈልግም የሚል ድምፅ ከፍ አድርጎ እንዲያሰማና ለእርስ በርስ ጦርነት ማንኛውንም ድጋፍ ባለመስጠት ትብብር እንዲነፍክ ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ አገር በቀል የሲቪል ማህበረሰብ ድርጅት ጥሪ ያቀረበ። የሲቪል ማህበረሰብ ድርጅቱ ጥሪውን ያቀረበው ሰኞ ጥቅምት 24 ቀን 2018 ዓ ም በሰጠው ጋዜጣዊ መግለጫ ላይ ሲሆን በአሁኑ ወቅት ያሉ አገራዊ ሁኔታዎችን በመገምገም ቆልፍ ሲል የጠቀሳቸውን የተፈናቃዮች፣ የፍትህ፣ የተጠያቂነት፣ የሰላምና የውይይት ጉዳዮችን በተመለከተ አብራርቷል። የሰላምና የውይይት ጉዳዮችን በተመለከተ በአሁኑ ጊዜ በፌዴራል መንግስትና በህወሓት መካከል የተካረረ የቃላት ምልልስ በመሰማቱ እንደገና የሰብዓዊ መብት ጥሰት እንዳይፈጠር ከፍተኛ የሆነ ስጋት እንዳደረበት አስታውቋል። ከዚህ መካረር በተጨማሪ በአማራና በኦሮሚያ ክልሎች በሁሉም ወገኖች እየተፈጸሙ የሚገኙ ጥሰቶች ቆመው ችግሩ በውይይት እንዲፈታ ጠይቋል። የተለያዩ የህብረተሰብ ክፍሎች፣ የሲቪል ማህበራት፣ የሃይማኖት ተቋማትና ሊቃን ጦርነት አያስፈልግም የሚል ድምፅ ከፍ አድርገው እንዲያሰሙን ጠይቃለን። ህብረተሰቡ ለዚህ የእርስ በርስ ጦርነት ህይወቱን፣ አካሉን፣ ገንዘቡንና የሞራል ድጋፍን አልሰጥም በማለት ከከለከለ ጦርነት ፈጣሪዎች አቅም የላቸውም። በዚህ ወደ ሰላማዊ ውይይት ማምጣት የሚቻል መሆኑ ታውቆ ትብብር እንዲነፍጋቸው በማለት ድርጅቱ ጥሪ አቅርቧል። ተፈናቃዮች ወደ ቀያቸው አለመመለሳቸውን በማስመልከት በቀረው ማብራሪያም የአደጋ ስጋትና ስራ አመራር ኮሚሽን ባወጣው መረጃ መሰረት በትግራይ ክልል ከ1.5 ሚሊዮን በላይ ዜጎች ወደ ቀያቸው መመለስ ሳይችሉ በሽራሮ፣ በሽረ በአክሱም በአድዋ በተንቤን በአዲግራት በመቀሌና በሌሎች የተለያዩ ጊዜያዊ መጠለያዎች ከህብረተሰቡ ጋር እየኖሩ መሆናቸውን ጠቅሰዋል። ከኦሮሚያ ክልል በግጭትና በተለያዩ ምክንያቶች ተፈናቅለው በአማራ ክልል በደብረ ብርሃን ከተማና በሰሜን ወሎ ዞን በተለያዩ ጊዜያዊ መጠለያዎች የሚገኙ ከ519430 በላይ ዜጎች መኖራቸውም ተገልጿል። በኦሮሚያ ክልል ውስጥ በተለያዩ ምክንያቶች የተፈናቀሉ ከ84745 በላይ ዜጎች በጊዜያዊ መጠለያ ተጠልለው ወይም ማህበረሰቡ ዘንድ ተጠግተው እንደሚገኙ መረዳቱን የጠቀሰው አገር በቀል የሲቪል ማህበረሰብ ድርጅቱ በሁሉም ስፍራዎች ያሉ ተፈናቃዮች ያለ በቂ ምግብ፣ ውሃ፣ መጠለያ፣ መጸዳጃና የጤና አገልግሎት በተጨናነቁ መጠለያዎች፣ ትምህርት ቤቶችና ክፍት ቦታዎች ውስጥ ተጠልለው እጅግ በጣም አስከፊ በሆነ ረሃብ ድህነትና የሞራል ድቀት ውስጥ ይገኛሉን ብለዋል። የተፈናቃዮች ጉዳይ አስመልክቶ ከቀረበው መረጃ ጋር አያይዞም የመንግስት ግዴታዎች ያላቸውን አስረድቷል። መንግስት የፈረመበት የሀገር ውስጥ ተፈናቃዮችን ለመጠበቅና ለመደገፍ የተደረገ ጥቅምት 12 ቀን 2002 ዓ ም የጸደቀ የአፍሪካ ህብረት የካምፓላ ስምምነት እንዲሁም የህዝብ ተወካዮች ምክር ቤት ስምምነቱን የካቲት 5 ቀን 2012 ዓ ም በአዋጅ ቁጥር 1187 ዝባር 2012 ያጸደቀው በመሆኑ በስምምነቱና በአዋጁ የተደነገጉትን ድንጋጌዎች የማክበርና የማስከበር ግዴታና ኃላፊነት አለበትም ብሏል። ከዚሁ ጋር አያይዞም በእነዚህ ዓለም አቀፍና አገራዊ ህጎች የፌዴራል መንግሥትና የክልል መንግሥታት ተፈናቃዮችን ወደ ቀያቸው እንዲመልሱ ጥያቄም አቅርቧል። ቅድሚያ ለሰብዓዊ መብቶች ኢትዮጵያ ፍትህና ተጠያቂነት አለመኖርም በተመለከተም በጋዜጣዊ መግለጫው በጦርነቱ ወቅት በኢትዮጵያ ሰራዊት፣ በኤርትራ መንግስት ሰራዊት፣ ፋኖ በተባለ ኢመደበኛ ኃይልና በትግራይ ኃይሎች በየደረጃው የሚገለጽ ሰፊ የሆነ የሰብዓዊ መብቶች ጥሰት እንደተፈጸመ የተለያዩ ዓለም አቀፍ ምርመራዎች ያረጋግጣሉም ብለዋል። ከዚህም ጋር በማያያዝ ወንጀል ፈጻሚዎችንና ተጎጂዎችን ማዕከል ባደረገ በዓለም አቀፍ የፍትሕ ስርዓት በተደገፈ መንገድ እንዲመረመርና ጥፋተኞች ለፍት እንዲቀርቡም ጥሪ አቅርቧል። ሰባተኛ ሀገራዊ ምርጫ ከመካሄዱ በፊት አገራዊ ምክክር መቅደም እንዳለበት የሚጠቁም የምርጫ ፍኖተ ካርታ መዘጋጀቱን የፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለውይይት ባቀረበው ረቂቅ የምርጫ የጊዜ ሰሌዳ ሰባተኛ ሀገራዊ ምርጫ ድምፅ የመስጠት ሂደት የሚካሄደው ግንቦት 24 ቀን 2018 ዓ ም መሆኑን ያስታወቀ ሲሆን የፖለቲካ ፓርቲዎች የጋራ ምክር ቤት ደግሞ የምርጫ ፍኖተ ካርታ አዘጋጅቶ ከምርጫው በፊት አገራዊ ምክክር መቅደም አለበትም ብሏል። የጋራ ምክር ቤቱ ሰብሳቢ አቶ ሰለሞን አየለ ለሪፖርተር እንደገለጹት ፍኖተ ካርታው 12 ይዘቶችን ያካተተ ሲሆን በዋናነት ሰባተኛው አገራዊ ምርጫ ለማካሄድ የሚያስችሉ ሁኔታዎች ላይ ትኩረት ያደረገ ነውም ብሏል። ከእነዚህ ጉዳዮች መካከል ምርጫው ከመካሄዱ በፊት አገራዊ ምክክር በቅድሚያ ሊካሄድ እንደሚገባ፣ በዚህም እንደ አገር መግባባት ላይ ያልተደረሰባቸውን ጉዳዮች በቅድሚያ መፍታት እንዲቻል እድል የሚሰጥና ነፃ ገለልተኛና ፍትሃዊ ምርጫ ለማካሄድ እንደሚያግዝ አስረድተዋል። ከምርጫው በፊት ስኬታማ አገራዊ ምክክር መደረግ አለበት ብለን እናምናለንም ሲሉም ገልጸዋል። አገራዊ የምክክር ኮሚሽን ዋናውን አገራዊ ጉባኤ ለማከናወን የያዘውን ዕቅድ አስመልክቶ የሪፖርተር ጥያቄ ያቀረበላቸው የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ኮሚሽኑ አሁን ባለበት ሁኔታ ሀገራዊ ምክክሩ በዚህ ቀን ይካሄዳል ብሎ በእርግጠኝነት ለመናገር እንደሚቸገር ምክንያቱም ደግሞ ዋናውን ጉባኤ ለማካሄድ በትግራይ ክልል ስራዎች መጀመር ስላለባቸው መሆኑን አስረድተዋል። ምንም እንኳን ኮሚሽኑ የሚያከናውናቸው ስራዎች እቅድ አውጥቶ የሚንቀሳቀስ ቢሆንም ከትግራይ ክልል በተጨማሪ የተሰበሰቡት አጀንዳዎችን የመለየት ስራዎች እንደሚቀሩና ስራዎቹ ሳይጠናቀቁ ዋናው ጉባኤ የሚካሄድበትን ቀን መግለጽ አስቸጋሪ ይሆናልም ብሏል። ሰባተኛው ሀገራዊ ምርጫ የሚካሄድበትን ቀን ምርጫ ቦርድ በረቂቅ ጊዜ ሰሌዳው ቢያሳውቅም ሁለቱም ተቋማት ስራቸውን የሚያከናውኑት በሚያወጡት የጊዜ ሰሌዳ በመሆኑ የሚጋጭበት ሁኔታ እንደማይኖር ተናግረዋል። የህዝብ ተወካዮች ምክር ቤት አምስተኛ የስራ ዘመን ሁለተኛ መደበኛ ስብሰባ ጠቅላይ ሚኒስትር አብይ አህመድ በተገኙበት ጥቅምት 18 ቀን 2018 ዓ.ም ተመረስ ሲካሄድ አገራዊ ምክክር ከምርጫ በፊት ቢጠናቀቅ ለምርጫ ግብዓት የሚሆኑ ሐሳቦችን ማግኘት እንደሚቻል ተገልጾ ይህ እንዲሆንም ለጠቅላይ ሚኒስትሩ ጥያቄ ቀርቦላቸው እንደነበር ይታወሳል። ጠቅላይ ሚኒስትሩ በሰጡት ምላሽ አገራዊ ምክክር ያለውን ስርዓት የሚያጠናክር እንጂ የሚያፈርስ እንዳልሆነ ገልጸው ምርጫን፣ በጀትን፣ የወታደር እንቅስቃሴን የሚያቆም አገራዊ ምክክር አንፈልግም ማለታቸው አይዘነጋም። ምርጫን የሚረብሽ ነገር ከምክክር ጋር የሚፈጠር አይመስለኝም ያሉት አብይ የምርጫ ስርዓቱ ላይ የሚያመጣው ለውጥ ካለና ከምርጫው በፊት ከታየ ያኔ ይታያል፣ ከምርጫ በኋላ ከታየ ደግሞ ያኔ በሚወሰነው መንገድ የሚታይ ይሆናል ብለው፣ ነገር ግን ምርጫው ጊዜውን ጠብቆ የሚፈጸም ይሆናል በማለት ምላሽ ሰጠው ነበር። የፖለቲካ ፓርቲዎች የጋራ ምክር ቤት ያዘጋጀው የምርጫ ፍኖተ ካርታ ካሰፈራቸው ጉዳዮች መካከል ምርጫው ከመካሄዱ በፊት ግጭትን ማስቆምና ሰላምን ማስፈን ላይ መጀመሪያ መሰራት እንደሚኖርበት፣ የዜጎችን ደህንነት ማረጋገጥ፣ የፖለቲካ ምህዳሩን ማስፋት፣ የምርጫ ሕጉን በሚመለከት የተደረጉ ማሻሻዮችን መመልከት እንደሚገባና በአገር ደረጃ ከተደረገ ረጅም ጊዜ ያስቆጠረውን አካባቢያዊ ምርጫ ማድረግ ይገባል የሚሉት ዋና ዋና መሆናቸውን አቶ ሰለሞን አብራርተዋል። ከዚህ ቀደም የተደረጉ ስድስት ሀገራዊ ምርጫዎችን ትምህርት ሊወሰድባቸው ይገባልን ብለዋል። የጋራ ምክር ቤቱ የምርጫ ፍኖተ ካርታ የመቅረብ ኃላፊነት የለውም በማለት ከዚህ ቀደም ከሪፖርተር ጋር በነበራቸው ቆይታ የተናገሩት የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ዋና ጸሐፊ አቶ ሁሴን ተስፋዬ ምክር ቤቱ ፓርቲዎቹ የሚገጥሟቸውን ችግሮች በሰላማዊ መንገድ በውይይቱ ለይቶ እንዲፈቱ ማድረግ አንዱ የተቋቋመለት ዓላማ መሆኑን መግለጻቸው ይታወሳል። ይህንን በሚመለከት ጥያቄ የቀረበላቸው የጋራ ምክር ቤቱ ሰብሳቢ አቶ ሰለሞን ምክር ቤቱ ይህን ሰነድ የማዘጋጀት ስልጣንና ኃላፊነት እንዳለው ገልጸው በፍኖተ ካርታው የቀረቡ ሀሳቦች ከምርጫ በፊት ትኩረት ተደርጎባቸው ሊሰሩ የሚገባቸው እንደሆኑና ምክር ቤቱ ምክረ ሀሳቦች እንደሚያቀርብ፣ ጥናቶች እንደሚያካሂድ፣ ከመንግስትና ከፖለቲካ ፓርቲዎች ጋር ውይይት በማድረግ የፓርቲዎችን አቅም እንደሚገነባና ሰነዱም የዚያ አካል መሆኑን ገልጸዋል። የፖለቲካ ፓርቲዎች የምርጫ ዝግጅትን በሚመለከት ከሪፖርተር ለቀረበላቸው ጥያቄ ምላሽ ሲሰጡ ፓርቲዎች ከምርጫው በፊት ሊስተካከሉ የሚገባቸው ጉዳዮች መኖራቸውን ተናግረዋል። ከእነዚህ መካከል በ2017 ዓ ም የተሻሻለው የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ያካተታቸው አንቀጾች በፖለቲካ ፓርቲዎች በተደጋጋሚ ቅሬታ ይነሳባቸዋልም ብለዋል። በአዋጁ ቅሬታ ከሚቀርብባቸው አንቀጾች መካከልም የእጩዎች የድጋፍ ፊርማ ማሰባሰብን የሚመለከት ሲሆን አዋጁ እጩዎች በምርጫ ለመሳተፍ የድጋፍ ፊርማ ማሰባሰብ እንደሚገባቸው መደንገጉ አገሪቱ ያለችበትን ሁኔታ ያገናዘበ አይደለም ብለዋል። ለተፎካካሪ የፖለቲካ ፓርቲዎች በምርጫ ለመወዳደር አስቻይ ሁኔታ የሚፈጥር እንዳልሆነ ሲያስረዱ፣ ድንጋጌ የሀገራችንን ተጨባጭ ሁኔታ ያላገናዘበ ነውም ብለዋል። የድጋፍ ፊርማ ለመሰብሰብ የሚቻልበት የጸጥታና የደህንነት ሁኔታ አለ የሚል አመኔት የለንም ብለዋል። አዋጁ ከመጽደቁ በፊት ለምርጫ ቦርድና ለሕዝብ ተወካዮች ምክር ቤት እንዲሻሻል ሀሳብ አቅርበው እንደነበርና ያቀረቡት የማሻሻያ ሀሳብ ተቀባይነት ሳያገኝ ቀርቶ መጽደቁን አሁንም በድጋሚ ይታይ የሚል ጥያቄ በፓርቲዎች በኩል እንደሚቀርብም ጠቁመዋል።